ሰላም ቤተሰቦች፣ እንዴት አላችሁ? ዛሬ የአማርኛ አናባቢ ፊደሎችን እንዴት እንደሆኑ ለማየት እና ለመማር በዚህ ቪዲዮ ተዘጋጅ ተመልሰናል ማለት ነው። የአማርኛ አናባቢ የሚባል አለ። በእንግሊዝኛም አናባቢ የሚባል አላደለ። በእንግሊዝኛ ሀያ ስድስት የእንግሊዝኛ ፊደሎች አሉ። በአማርኛ ደግሞ ሰላሳ አራት የሚሆኑ ወደ ታች እነዚህ የመጀመሪያዎች ፊደሎች ሲቆጠሩ እነዚህ ሰላሳ አራት የሚሆኑ ፊደሎች ናቸው አይደለ? ከነዚህ ውስጥ ደግሞ አናባቢ የሚባሉት የአ ቤቶች ናቸው። የአቤት አ ኡ ኢ አ ኤ እ ኦ የሚባሉ እነዚህ ፊደሎች የአማረኛ አናባቢ የሚባሉት እነዚህ ፊደሎች ናቸው ማለት ነው። ስለዚህ እነዚህ ፊደሎች እንዴት ነው በአማረኛ አናባቢ ሊባል የቻሉት? ምክንያቱም ለ አሁን በእንግሊዝኛ ሲሆን አሁን አናባቢዎች አብሮ ይጻፋሉ። አሁን እዚህ ጋር ታ ፊደል አለ ታ ፊደል ወደ እንግሊዘኛ ሲቀየር ይታያል። አረን ለሁን ቲኢ ተብሎ ቲ እና ኢ ኢ ፊደል የእንግሊዝኛ አናባቢ ነች። በአማርኛ ግን ምንም የሚታይ ነገር የለም። አሁን ወደ እንግሊዘኛ ጻፉት ቢባል ቢኢ ብሎ ስለዚህ ኢ አናባቢ ነች ማለት እዚ ጋ እንደሚታየዋን ኢ አናባቢ ኢ አለች በአማረኛ ሲሆን ግን ምንም አይነት አናባቢዎች ከፊደሎች ጋር አንድ ላይ ተጽፎ አናገኛቸውም እና ብዙ ሰው አናባቢ የአ ቤተሰቦች እንደሆኑ ቢነገረውም እንዴት ነው አናባቢ ሊሆን የቻሉ ጥያቄ ይፈጥርባቸዋል ማለት ነው። ስለዚህ እሱ ነገር ዛሬ በቀላሉ አሳያቸዋለሁ። እንዴት መሰላችሁ? ከዛ በፊት ይህ ቪዲዮ በጣም አስፈላጊ ስለሆነ በተለይ አማርኛ በእንግሊዝኛ መጻፍ ምትለመመ ተማሪዎች ካላችሁ ይህ ቪዲዮ ለእናንተ ነው። በጣም አስፈላጊ ነው። ስለዚህ ይህን ቪዲዮ ደጋግማችሁ ይዩት። ለሚያስፈልገው ሰው ሸር በማድረግ ቻናላችን ሳብስክራይብ ማድረግ ይህን ቪዲዮ የምታዩ ላይክ እና ኮመንታችሁን እፈልጋለሁ። ላይክ ኮመንት በማድረግ እኔን አበረታቱኝ። እወዳችኋለሁ። ኦንላይን መማሪያ የምትፈልጉ ተማሪዎች ደግሞ ከታች ባለው ስልክ ቁጥር እኔ ጋር ብትደውሉልኝ በኢሞ ወይ በዋትሳፕ ቴሌግራም ላይ ያለው የትም ቦታ ሆናችሁ ባላችሁበት በሚመቻችሁ ሰዓት በግል ብትፈልጉም ሁለት ሶስት ከሆናችሁ በቡድን በጋራ አንድ ላይ እኔ ጋር መማር በአጭር ጊዜ ማንበብ መጻፍ መሰረታዊ የሂሳብ የአማርኛ የእንግሊዘኛ ማወቅ ትችላላችሁ ከኔ ጋ ማለት ነው። ስለዚህ ይሄ ነገር ይህ ትምህርቷን የአማርኛ አናባቢዎችን ማወቅ እንዴት ፊደሎችን ለማንበብ ለመረዳት፣ አምስተኛ ፊደል፣ አራተኛ ፊደል፣ ስድስተኛ ፊደል ሲባል በአጭሩ እንዴት ለማወቅ እንዲሁም በእንግሊዘኛ አማርኛ ፊደልን በእንግሊዘኛ ለመጻፍ እንዴት እንደሚጠቅማቸው ያሳያቸዋል። እሺ አሁን ለምሳሌ የአማርኛ አናባቢ ፊደሎች እነዚህ ናቸው ብለናል። አ የመጀመሪያው፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ስለዚህ የአማርኛ አናባቢ ከተባላችሁ እነዚህ ናቸው። ያው ይሄኛው አ እና ይሄኛው አ ተመሳሳይ ስለሆኑ ምልክት አድርጌባችኋለሁ ማለት ነው። እሺ አሁን እስካሁን ሰባተኛ ፊደሎች የአ ሰባተኛ ፊደል ማን ነው? ኦ ነው። ስለዚህ ምንድን ነው? እነዚህ የነ አለ ለምሳሌ የነ ፊደል አለ። ሁለተኛ ፊደሉ ኑ ነው። ሶስተኛ ፊደል ኒ። እሺ ስለዚህ ይሄ ኒ የተመሰረተው የሚባሉ ይሄ ኒ ባይኖር ኖሮ አሁን አናባቢ ከአማርኛ ፊደል ጋር ባይ ይነጻፍባል ነ ፊደልንና ነ ፊደልንና የአ ሁለተኛ የአ ሁለተኛ ማን ነው ኡ የአ ሁለተኛ ኡ ነው። ስለዚህ ነ ብለን ነና ኡ ነበር የምንለው። ኒ ለማለት ደግሞ ማን ነበር የምንለው ማለት ነው። ኒ ለማለት ነ ፊደልን ነው በቀን ተጻፈው እዚህ እሺ። እዚህ ጋ ነ ኒ ለማለት ነ ፊደል ነው። ነ ፊደል ሲደመር የአ ሶስተኛ ፊደል የአ ሶስተኛ ፊደል እንደዚህ ነበር የምጽፈው ማለት ነው። ግን አሁን በኒ ተክተናት በአንዷ ፊደል ተክተና መጀመሪያ ይሄ አናባቢ ምናምን ልክ እንደ እንግሊዘኛ እንጠቀም ብንል ነና ኢን እንደ ኒ ነበር የምንጠቀሙበት ማለት ነው። ስለዚህ ምንድን ነው የተደረገው? ወደ አንድ ተቀየሩ። እዚህ ጋ ነ ነበረ ኑ ለማለት ነና ኡን እነዚህን አጥፍተን ኑ ፊደል አንድ ብቻ ቀየር ነው ማለት ነው። ኑ አደረግነው፣ ሁለቱን ወደ አንድ አስታውሱ። ስለዚህ ችኜቱን ኑ ብለን ስንጽፍ በውስጧ ማን አለ ማለት ነው? ኡ ፊደል አናባቢዋ አለች ማለት ነው። አሁን እዚህ ጋርም እነዚህ አናባቢ ያለበትን አጠፍተን ኒን ብቻ ስንጠቀም ችኒ ፊደል በውስጧ ማን አለ ማለት ነው? ኢ ፊደል የአ አናባቢ ሶስተኛ ፊደል ኢ አለ እያለ ነው ማለት ነው። ስለዚህ አሁን ኒ ስንል ኢ የሚል ድምፅ አለ አይደለም? የዚህም ብቻ አይደለም። የሁሉን ስናያዋን እስኪ ሁሉን ከዚህ ጀምረን እንደ ከዚህ ጀምረን እንደ የሺ ሶስተኛ ፊደልም ሺ ስንል ኢ ምልምጽ አለ። ቂ ስንል ይሄ አን ራሱ እንጠሯለን። ቂ ስንል ኢ አለች። ቢ ስንል ኢ አለች። ቪ ስንል ኢ አለ። የሁሉም ፊደል ላይ ሶስተኛ ፊደል ካል የአ ሶስተኛ ፊደል አራተኛ ፊደል ካል የአ አራተኛ ፊደል በእያንዳንዱ ፊደል ድምጽ ላይ ያለ ማለት ነው። በጣም የሚታወቁ ፊደሎች ምሳሌ፣ ሰባተኛ ፊደል፣ የአ ሰባተኛ ፊደል ኦ ነው። ስለዚህ ሰባተኛ ፊደሎችን እስኪና፣ ሆ ስንል ኦ የሚል ድምጽ የለውም። ሆ ሎ ስንል ኦ፣ ሎ የሚል ድምጽ አለው። ሎ ስንል ኦ የሚል ድምጽ አለው። ይኸው ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ ስንል ኦ፣ ኦ፣ ኦ የሚል ድምጽ አለው። ያ ኦ ማን ነው? እዚህ ጋር ያለው የአ ሰባተኛ ፊደል ነው። ገባቸው፣ ግልጽ ነው። እሺ። የአምስተኛ ፊደል ደግሞ በጣም ጥሩ ምሳሌ መሆን ይችላል። እነዚህ በድምፅ ስንናገራቸው በደንብ ስለሚታወቁ ማለት ነው። ከዚህ እንጀምር እስኪ። እቺ ፊደል አሁን የሰ ማነች፣ የሰ ፊደል አምስተኛ ፊደል ነው። ስለዚህ የሰ ፊደል አምስተኛ ፊደሉ አምስተኛ ነው ማለት የአናባቢ ማና ከተባል የአን አምስተኛ ነው የምንጠራው። ስለዚህ አሁን የሰ ፊደል እዚህ ጋ አምስተኛ ፊደል ሴክ አናባቢ ኤ ነው። ሴ ብለን ጥሯ ሰና ኤ ሴ። እሺ የቀን ብንጠየቅ ቀና ኤ ኤ አምስተኛ የአ አምስተኛ እዚህ ጋር ቀ ራሱ ፊደሉ ስለዚህ ቀና ኤ ስንል ቄ እንላለን ማለት ነው። ያው እስኪ ሙሉ እናንብባቸው። ቄ ቤ ቬ ቴ ቼ ሄ ኔ ኔ ስንል ኤ ኤ ኤ ኤ የሚል ድምፅ አለው። ስለዚህ በውስጥ ታዋቂነት ናቸው የአማርኛ ፊደሎች የሚገቡት እንጂ እንዲሁ እንደ እንግሊዘኛ ፊደሉ እንደ እንግሊዘኛ ጽሁፍ ተጽፈው አናገኛቸውም። ይህ የሆነበት ምክንያት ው የስንጽፍ ጊዜን ለመቆጠብ ቦታን ለመቆጠብ ምናምን እንደዚህ ነው። የየራሱ ቅርጽ ስላለው እነዛን ተጠቀመ እንጂ ይሄ አናባቢዎች የምንጽፍ ቢሆን እነዚህ አያስፈልጉን ማለት ነው። ይሄ እንዳለ ይሄኛው በሙሉ አንደኛ ፊደሎችና የአ ከአንደኛ እስከ ሰባተኛ ፊደሎች እነዚህ ብቻ ነበር የሚሆኑት። ስለዚህ አሁን ራን ለመጻፍ ረፊደል ፊደልና የአራተኛ ፊደል ተጠቅመን ራ የሚለውን ድምፅ መወከል እንችላለን። ግን ሁለት ፊደል ይሆናል ማለት ነው። በቀላሉ ግን ወደ አንድ ፊደል እዚ ጋር ተቀይሮ ስለተሰራ በአንድ ፊደል ተወከለ። ስለዚህ ይህ ከምንም በላይ የሚያስረዳ ትምህርት ነው። በእንግሊዘኛውም እንደዚህ ተመሳይ ነው። የእንግሊዘኛው አብዛኛው ፊደሎች ሁለት ፊደል፣ ሶስት ፊደል ምናምን ናቸው። ምክንያቱም የነዛ ድምጾች ውክል ስለሌላቸው ፊደል ዋና ፊደሉንና አናባቢዎችን አንድ ላይ በማቀናጀት ድምፁን እንወክላለን ማለት ነው። በአማርኛ ፊደል ላይ ግን እያንዳንዱ ድምፅ እየራሱ ፊደል አለው። ስለዚህ ዋና አናባቢ መሰረቶች እነዚህ ናቸው። እነዚህ ግን ባየው ውስጥ እያንዳንዱ ፊደል ውስጥ እንደሚገኙ አስባችሁ በዚሁ እንድትይዙ ትፈልጋለሁ። በሌላ ቪዲዮ ደግሞ ይሄንን ራሱን በእንግሊዘኛ ፊደል ቀይረን እንሰራዋለን። ይሄንን ቻናል ሰብስክራይብ በማድረግ ፎሎ፣ ላይክ በማድረግ ጠብቁኝ። ክፍል ሁለት እንለቅላችኋለን። መልካም ጊዜ።